ሰላም ጤና ይስጥልኝ። በዓለም ዙሪያ ያላችሁ ኢትዮጵያውያን፣ ኤርትራውያን የእምነቴን አንክድም ይሁለገ ብቻናል አድማጭ ተመልካቾቻችን እንደምን አላችሁልኝ? በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ እያልኩ ዛሬም በአዲስ ቪዲዮ ተከስቻለሁ ማለት ነው። ውድ ወገኖቼ፣ እህቶቼ፣ ወንድሞቼ፣ እናቶቼ በዓለም ዙሪያ ላይ ያላችሁ ስለኛ ደህንነት የምታስቡ፣ ስለኛ ደህንነት የምትጨነቁ ወገኖቼ በአጠቃላይ እግዚአብሔር ይስጥልን እግዚአብሔር ያክብርልን። መልእክታችሁን ደግሞ እያየሁኝ የላካችሁትን መልክታችሁንን ያልመለስኩላችሁ በጣም ይቅርታ። ያው እንግዲህ ያለንበትን ሁኔታ ሁላችሁ ስለምታውቁ እና ያው በዜናም ስለምትከታተሉ ነው እና ያልመለስኩላችሁ ሰዎች በጣም ይቅርታ እጠይቃለሁ ከወዲሁ። ያው መልክታችሁን አይቻለሁ፣ አንብቤያለሁ፣ በሪካርድም ያላካችሁልኝ ሰምቻለሁ ማለት ነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። የእስራኤል አምላክ በያላችሁበት ይጠብቃችሁ። እስራኤልን የሚጠብቅ አይተኛም፣ አያንቀላፋም። አሁንም እስራኤልን የሚጠብቅ አይተኛም፣ አያንቀላፋም። ብዙውን ጊዜ ዛሬ ጥያቄ ለመጠየቅ ነው የመጣሁኝ። ይህ ጥያቄ ምን መሰላችሁ? ኢትዮጵያ ውስጥ አማርኛ ተናጋሪ ኢራኖች እንደሚኖሩ እኔ በፍጹም አላቅም የነበር። ለኔ እንግዲህ የመጀመሪያ ጊዜ ነው። በሚዲያ ሳያቸው በሚዲያ ስከታተላቸው ኢትዮጵያ ውስጥ የኢትዮጵያ ኢትዮጵያውያን ኢራኖች እንዳሉ አላቅም። በፍጹም ነው ወይስ ከኢራን ተሰደው ኢትዮጵያ ውስጥ ገብተው አማርኛ ተምረው ነው እንደዚህ በአማርኛ እየጻፉ እኔ ከኢራን ጎን ነኝ። እኔ ከኢራን እንዲህ ነይ እስራኤል ትጥፋ፣ እስራኤል ትውደብ እያሉ የሚሳደቡ ብዙ ኢራናዊ በአማርኛ የሚጽፉ አሉ ማለት ነው። እና እናንተ በአማርኛ የምትጽፉ ኢራናዊ እባካችሁ፣ እባካችሁ አማርኛ መጻፋችሁን ትታችሁ በኢራንኛ ቋንቋ ጻፉ። ለምን እንደሆን ታውቃላችሁ? እኛ አማርኛ የኢትዮጵያዊ ነው። አንድና አንድ የኢትዮጵያ ዘፈርስት ላንጎች አማርኛ ነው። ስለዚህ የመጀመሪያችን ቋንቋ አማርኛ ለኢትዮጵያ የተሰጠ እስከሆነ ድረስ በራሳችሁ በአማርኛ ቋንቋ ወጥታችሁ ተሳደቡን በሉ። ምክንያቱም እናንተ በአማርኛ በተናገራችሁና በአማርኛ በጻፋችሁ ቁጥር ኢትዮጵያዊ ስለምትመስሏቸው እነሱ ከኢትዮጵያ ሕዝብ ጋር ጥላቻ ትፈጥሩብናላችሁ ማለት ነው። ምክንያቱም እስራኤል ሀገር፣ ግማሽ ሚሊየን ትውልደ ኢትዮጵያውያን ቤተ እስራኤሎች የሚኖሩባት ሀገር ነች። ቤተ እስራኤሎቹ ኢትዮጵያ በሚኖሩበት በተለያየ አካባቢ የሚኖሩ ናቸው ማለት ነው። ትግራዋ ያሉ፣ ኤርትራዋ ያሉ፣ አማራ አማራ፣ ጎንደር ክልል አሉ፣ ጎጃም ክልል። በኢትዮጵያ ምድር ላይ የነበሩት ቤተ እስራኤሎቹ ጠቅላላ በግማሽ ሚሊዮን የሚቆጠሩ በእስራኤል ነው የሚገኙት። ጥሩ ዝምድናን ጥሩ ወዳጅነት ከኢትዮጵያ ጋር ያላቸው ለኢትዮጵያ ፈጥኖ ደራሾች የሆነ የተፈጠረ አደጋ አለ ሲባል በአንድ ቁጥር ፈጥነው የሚደርሱ እነሱ ናቸው። እንደገና ደግሞ ከዚህ ጋር እስኪ አንድ ጀግና የሆነ ውለታችን ናቸው። ውለታ በጣም ብዙ ብዙ ብዙ ብዙ ውለታ አለብን ማለት ነው እና እናንተ አማርኛ ተናጋሪ ኢራኖች ኤክሰል እየጠጣው ነው የውላችሁ። ኤክሰል ምንም ከአልኮል ነፃ ነው እና ኤክሰል ኃይል ይሰጣል እና እንቅልፍ እንዳይዛችሁ ስለሚያደርግ፣ አሁን እንቅልፍ በጣም በጣም በጣም የእንቅልፍ ችግር አለብኝ። እንቅልፍ አልተኛም እና እንቅልፌን ያው የሚያስወግድ ኃይል የሚሰጥ ነው ኤክሰል ማለት ነው። ጠጥቼ አላውቅም። አሁን ግን እየጠጣሁት ነው እንዲያነቃቃኝ እንዲያበረታታኝ ማለት ነው። ስለዚህ እናንተ ኢራናዊ በኢትዮጵያ ቋንቋ የምትጠቀሙ እባካችሁ እባካችሁ አደብ ገዛ አድጉና ና በኢራናዊ ቋንቋችሁ ጻፉ። እኛ አብረን የኖርን አብረን ያለን ብዙ ታሪክ ያለን ከመጽሐፍ ቅዱስ ጀምሮ ማለት ነው ከአዲስ ኪዳን ከመምጣቱ በፊት በብሉ ኪዳን ማንኛውም ሰው በብሉ ኪዳን ነው የሚያምን የነበረ ማለት ነው። አዲስ ኪዳን ከመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ቅድስት ሀገር ላይ በዚች ቅድስት ምድር ላይ ከተወለደበት እና በ30 ዓመቱ ጥምቀትን ከወሰደ በኋላ ከዛ በኋላ ነው ክርስትና ሃይማኖት የመጣው ማለት ነው እንጂ ማንኛውም ሲወለድ ማንኛውም ሲወለድ በአዲስ ኪዳን በፊት በብሉ ኪዳን ብሉ ኪዳን በብሉ ኪዳን በፊት ሁሉም አንድ ነን የነበረን። አዲስ ኪዳን ሲመጣ ያው ጥምቀት ተጠመቀ የሚፈልግ ወደ ክርስትና ሃይማኖት ገባ፣ የማይፈልግ ደግሞ ሳይጠመቅ ጁሽን የጁውሽን የይሁዳናን ሃይማኖት ቀጠለ ማለት ነው። ስለዚህ እኛ አንድ ነን፣ ደማችን አንድ፣ ቋንቋችን አንድ፣ ሁለመናችን፣ ባህላችን አንድ ነን ማለት ነው። እኛ ከእስራኤሎቹ ጋር ምንለይበት በፍጹም ምንም የለንም። አንድ ጀግና የሆነ ሰው ወይም ወንድ ሴት ጀግና ሽልማት ሸልምሻለሁ፣ በእውነት ሸልማችኋለሁ። የፈለጋችሁትን በሉ እን እስከ አንድ ሺ ዶላር አውጦች ሽልማት ሸልማችኋለሁ። ኢራን ለኢትዮጵያ ይሄን አድርጋለች፣ ኢራንና ኢትዮጵያ እንደ ታሪክ አላቸው፣ ኢትዮጵያና ኢራን እንደዚህ አይነት ታሪክ ሰርቷን አብረው የሚል ማስረጃ ካመጣችሁልኝ እሸልማችኋለሁ። የኢራን የኢትዮጵያን ካርታ ወስዳችሁ ለኢራን ይሄ ነው ኢትዮጵያ ብላችሁ ብትሏቸው ይሄ የምንድን ነው? የምን አምልኮትን ወደ እዛ ዞር በይ ነው ሚልሽ። በማንኛውም ሀገር ስደት ስተሰደዱ አሁን ሙስሊሞች ብዙዎች አላችሁ ማለት ነው፣ በአረብ ሀገራት የምትኖሩ በሳውዲ በዱባይ እስኪ ምን በምን አይነት መብት ነው በሃይማኖተኛ ስለሆናችሁ የነሱ ሃይማኖት ስለት ምትከተሉላችሁ ሃይማኖተኛ በሃይማኖት በነሱ ሃይማኖት ስላላችሁ የተለየ ነገር ያደርጉላችኋል ወይ ከሌሎቹ ከክርስቲያን ሰራተኞቹ የተለየ ነገር ያደርጉላችኋል ረፍት ይሰጧችኋል በረማዳን ጊዜ ምግብ ሲበሉ እናንተ ሰህን ነው የምታጥቡት እንጂ እናንተ ምንደኛ ጹማችሁ ውላችኋ በመጀመሪያ ኑ ብሉ አይሏችሁ ይሄ የታወቀ ነው። እና ይሄ እስራኤልና ኢራን የተጣሉበት በሃይማኖት አይደለም። እስራኤልና ኢራን የሚያገናኛቸው ደንበር ምንም ያለም። ከሚገርማችሁ ይሄ ገፋኝ ገፋኝ ኢትዮጵያ ውስጥ እስራኤል ውስጥ አንድ ሳምንት ነው ጦርነት ከጀመረ በአንድ ሳምንት ውስጥ ሀያ ሰው አልሞተበትም። እስራኤል ኢራን ትወረውራለች፣ እስራኤል ታከሽፋለች ኢራን ትወረውራለች፣ እስራኤል ታከሽፋለች። እስራኤል ግን እስራኤል ግን አሉ የተባሉትን አሉ የተባሉትን ሕዝብን ዓለምን የሚያጠፉትን ቦታ እየመረጠች መትታችኋለች ማለት ነው። ሰው አይደለም የመታችሁ የሚያስፈልገውን መሳሪያ የሚመረትበትን መሳሪያ የሚያጠፉበትን ነው ሄዳ ያጠፋችሁ ማለት ነው። ኢራን ግን ምንድን ነው የምታደርገው? ተወረውራለች። የሰው ቤት ላይ ተወረውራለች። ከህፃን ላይ ተወረውራለች። ከሐኪም ቤት ላይ ነው። የእስራኤልንስ ችግር ማን ይንገርላት? እስራኤል ላይ ስ እየተፈጸመ ያለውን ማን ይናገር? እናንተም እንግዲህ የኢራን ኢራናውያን አማርኛ ተናጋሪ ኢራናውያን ተረጋጉ፣ ተረጋጉ። ትናንትና የት ላይ ነው የወደቀ? ሁለት ቀን ማለት ነው ሁለት ቀን የወደቀው የት ነው? ጆርዳን፣ ጆርዳን ማለት የአረቦች ሀገር ነች አይደለች? አረብ ሀገር ሁለት ቀን ጆርዳን ወድቋ ነኝ ማስጠንቀቂያ ዲወል ተጠርቷ ነኝ ሰምቷ ነኝ ዛሬ ራሱ እስራኤል ሀገር የወደቀው የት ነው? የወደቀው ከአረቦቹ ክልል ነው። የፈረሰው አራት ፎቅ ቤት የአረብ ቤት ነው፣ የእስራኤሎቹ አይደለም። ግን ማለት ነው ይህ ሁሉ ለእስራኤል ብሎ የሚወረውረው ሁሉ ለራሱ ጥፋት እያጠፋ ነው እራሱ። አረቦቹም አይደግፏቸውም ኢራኖችም ማለት ነው። እና እኔ በጣም ነው የገረመኝ ኢትዮጵያ ውስጥ እንደዚህ አማርኛ ተናጋሪ ኢራኖች ይኖራሉ። ይ በፍጹም አስቤም አልም የማላቅም የነበር እና የምልላችሁ ነው፣ ተረጋቡ። በአንድ እግራችሁ ቁሙ። በመጀመሪያ እናንተ በእግራችሁ መሽ ቆማችሁና ኢትዮጵያ መሽ በእግሯ ቆመች። እና በቀን በቀን እስኪ የሚጨፈጨፈው የዛሬ ስንት ዓመት ላይ ነው ጦርነት ተገጠ ማደግ በሳምንት ግማሽ ሚሊዮን ሕዝብ ነው ያለቀ። አማራ ክልል፣ ትግራይ ክልል ግማሽ ሚሊዮን በሳምንት ማለት ነው። እስራኤል ግን በሳምንት ሀያ ሰው አይሞላል የሞተባት ማለት ነው ኧረ በስመ አብ የሞተባት የቆሰለባት። እና ስለዚህ ተረጋጉ። ጦርነት ማለት ተቃቃ ጨዋታ አይደለም። ጦርነት ለማንም አይበጅም፣ በእውነት ነው እምላችሁ። እንቅልፍ የለም ሀሳብ አለ አሁን አሁን ይወድቅ ከኛ ጋር አሁን ያገኘን መንፈሳችሁ እረፍት የለውም በጣም ነው የምንጨነቀው። ከቦታው ላይ ሆናችሁ ስታዩት ማለት ነው እዚህ ጋር እንደምታዩት የኢራን ቦምብ ያልሰበራት ምጣድ ይኸውላችሁ ታያታላችኋል። ይህች ምጣድ ምጣል ያልደፈራት ለቦምብ ያልተደፈረች እንግዲህ እስራኤላውያን የሰሩት ምጣድ ነው። ይህ ምጣድ ማለት ነው አያችሁ። እንኳን አይደለም ማለት ነው እንግዲህ ምጣዳችን፣ እንኳን የእጅ ስራችን ምጣዳችን ያስፈራችኋል። ስለዚህ እህቶች ወንድሞች፣ ተረጋጉ ተረጋጉ እኛ በጣም ትልቅ ታሪክ ያለን ንግስተ ሳባ ከኢትዮጵያ ተመርታ በኮኮብ ተመርታ እስራኤል ሀገር የመጣች ጥበበ ሰለሞን እንደ በጣም ብዙ ታሪክ ያለን ሰዎች ነን እኛ ማለት ነው ስለዚህ እስራኤልን የነካ የለውም በረካ የለውም በረካ እና ዛሬ ከሚገርማችሁ ሌሊት ላይ የመሬት መንቀጥቀጥ ኢራን ላይ ተከስቷል። አምስት ነጥብ ሁለት ነው እንቅጥቅጡ፣ የመሬቱ መንቀጥቀጥ ነበር። ብዙ ነገር አደጋ ደርሶባቸዋል፣ ብዙ ነገር ጠፍቷል። ያ ሁሉ ሆኖ ግን ልክ የመሬቱ መንቀጥቀጥ ጸጥ ሲልለትኝ ወደ እስራኤል ነው የተኮሰ። አይገርማችሁም! ስንት ሰዓት መሰላችሁ? ሁለት ሰዓት ሁለት ሰዓት ከ30 ደቂቃ ላይ ተኮሰ ማለት ነው ወረወረ በቃ አልሞት በይ ታጋዴ፣ እየተንፈራፈረ አለ አይደለ እባብ። በቃ እንትኑ ተመትቶ ጅራቱ እንደሚንፈራፈረ ሁሉ ልክ እንደዛ ማለት ነው፣ አሁን እየሰራው እና ያለው ነገር ማለት ነው። ስለዚህ ወገኖቼ በማያገባን ነገር አንግባ፣ እራሳችን ቆም ብለን እናስብ። እንዴ ኢትዮጵያውያን እኮ ሕፃናቶች ልብ ታማሚዎች ማለት ነው መጥተው እኮ የሚታከሙባት በነፃ ኢትዮጵያ ብር ያለው ሰው ነው የሚታከም። በአሁኑ ሰዓት ብር ያለው ገንዘብ ያለው ሀብታም ነው ገብቶ ንጹህ ሐኪም ቤት ገብቶ የሚታከም። እስራኤል ሀገር ግን ሀብት የሌላቸው የኔ ቢጤዎቹ አቅመ ደካሞች ልጆቻቸው እንዳይሞቱባቸው እናቶችን ለማገዝ ሲሉ በሶስት ወር መቶ ህጻናቶች በሶስት ወር መቶ ህጻናቶች እየመጡ እስራኤል ሀገር የልብ ህመምተኞች በነፃ ታክመው በነፃ ቤት ተሰጥቷቸው የሚያርፉበት እስከሚሄዱ ምግባቸው ምናቸው ተሟልቶላቸው ሲሄዱ የሚፈልጉት ነገር ተገዝቶላቸው ሻንጣቸው ሙልት አድርገው በቀደም በእኛ ቱሪስት አስመስለው አሳምረው አክመው አድነው የሚልኩ እስራኤል ሀገር ነች። አይላቭ አይላቭ አይላቭ እስራኤል፣ እስራኤል የኔ የኔ ስትንፋስ ወድሻለሁ። እና እስራኤልን የመሰለን የመሰለ ምርጥ አገር ስለ ሰው ልጆች የምትጨነቅ ሰው ልጆች እኩልነት የምትሰጥ እስራኤል አንድና አንድ እስራኤል ሀገር ነች። ስለዚህ እስራኤልን የነካ የለውን በረካ። በእስራኤል ላይ አፋችሁን አትክፈቱ። መጽሐፍ ቅዱሱ ምን ይላመሰላችሁ መሰላችሁ እስራኤልን የነካ የአይኔን ብሌን ነካ ይላል። እስራኤሎቹን በጣም ነው የሚወዳቸው። በጣም የተመረጡ ህዝቦች ናቸው። ከስንት አደጋ ያወጣቸው ከስንት አደጋ ይታደጋቸው ገና እኮ ታዳጊ ሀገር ከሆነች አይገርማችሁ ሰባ ስምንት ሰባ ስምንት ዓመቷ ከሆነች የአንድ አዛውንት እድሜ ያላት እስራኤል አይ እስራኤል ግን ብታዩ እንዴት ደስ እንደምትል ምርጥ ሀገር ስለዚህ ሁላችሁንም እወዳችኋለሁ አከብራችኋለሁ በድጋሚ እመጣለሁ አንጠፋም እንደዚህ ሁላችሁንም በአጠቃላይ ወጣ እልና ሰላም እላችኋለሁ ሰላማችሁ ይብዛልኝ ጦርነት ለማን አይበጅም እግዚአብሔር አምላክ ሀገራችን ኢትዮጵያ ሰላም ያደርግልን ሀገራችን እስራኤል ሀገር የል በላ እናንተ ስለማያገባቸው ሀገራችን እስራኤልንን እግዚአብሔር አምላክ ሰላማን ይመልስልን የተረጋጋ ኑሮ የተረጋጋ ህይወት እንድንኖር ልጆቻችን በሰላም ወጥተው እንዲመለሱ ትምህርታቸውን እንዲማሩ እኛም በሰላም ወጥተን ገብተን እፎይ እንድንል ሰላሙን ያምጣልን እግዚአብሔር አምላክ ወደ ምን የላመሰላችሁ መጽሐፍ ኢሳያስ ላይ ወደ ወደ እግዚአብሔር ቤት የሚጠጋ መጻተኛ እግዚአብሔር ከህዝቡ ጋር ይለየኛል አይበል፣ ይላል። ከእግዚአብሔር ህዝብ ጋር የሚጠጋ መጻተኛ እግዚአብሔር ከህዝብ ጋር ይለየኛል አይበል፣ ይላል። በጣም ብዙ ቱሪስቶች አሉ። በአሁኑ ሰዓት በጣም ብዙ ኤርትራኖች አሉ። በጣም ከተለያየ የመጣ ሀገር ቱሪስት አለ። እና አሁን እነሱ በሚገባ ምግብ እየተሰራ እየተዘጋጀላቸው ባሉበት ቦታ በመጠለያ ሁሉ እየሄደ እየተሰጣቸው እኩል እኩል እኩል ነው ያለ ነው። እንደዚህ የሚባል የለም። ይሄ ቱሪስት ነው፣ ይሄ ዜጋዬ ነው፣ ይሄ ዜጋ አይደለም ብሎ የሚያበላልጥ አይደለም። ሁሉንም በአንድ ሁሉንም በአንድ ቦታ አስቀምጦ ለሁሉም እንክብካቤ የምታደርግ አንድና አንድ ስለ ሰው ልጅ ግድ የሚላት ማነች? እስራኤል። ሰላም ሁኑልኝ። ባይ ባይ።